ማርያም የኢየሱስ እናት የጌታ እናት ማንዱም ወደ ሬል የለ አንድ ቅዱስ አንድ ጻድቅ የሆነ እኔ ኃጢአተኛ ቢሆን ከኃጢአቴን ኃጢአቴን አፍርሶ በጽድቅ ሊዋጀኝ ወደ እግዚአብሔር ወደ ኢየሱስ መንገድ ሊመራኝ ይችላል። ይሄ እኮ ነው አፍ አንተ ስለዚህ አሁን ማርያም አፍርሳ ሰርታ ታውቃለች። ከምን እንዲህ ከምን አትበለኝ፣ ከምን ብዬ እንደለ ነው አይደለም። አሁን እኮ ይኸውልህ፣ ስታፈርሰህ አላየኸው አንተ። አፍርሰህ ሰርተሀል። አሁን እሺ፣ ልመልስ ልመልስ እና መልስ። ፓስተር ዳንኤል ትልቅ ሰውነት ትልቅ ሰው ሆነህ ግን በቅዱሳን እንደዚህ አንደኛ ፓስተር አይደለም ዳንዬ፣ ወንድምነው አገልጋይ ነው። እኔ የጠየቅኩ መልስ ማርያም አፍርሳ ሰርታ ላይ ከምንድን አፍርሳ የሰራች አንተ ማርያም ቅድስት እንደሆነ ታምናለህ አታምንም? እኔ እሱ ላይ አይደለም ጥያቄ፣ ለእኛ ጥያቄ የለብንም እሱ ላይ። የጌታ እናት ቅድስ አፍርሳ የምትሰራ ቅድስት ናት አይደለችም? እኔ አሁን የማርያምን ቅድስና ወይ ደግሞ የጌታ እናት መሆኗን ስለ ቅድስት ሴት መሆኗን ምንም ጥያቄ የለብንም እኛ ጴንጤዎችነ። እናምናለን እግዚአብሔር ቃል እሷ የተባረከች ቅድስት ሴት መሆኗ ይነግረናል። አሁን አንተ አፍርሳ ሰርታኛለ ሰርታለች ብዬ ስል አዎ አልከኝ ከምንድን ያፈረሰች በመጀመሪያ ይኸውልህ ኃጢአት ስሰራ ኃጢአተኛ ሲሆን ወደ እግዚአብሔር መንገድ ትመራኛለች እኮ ምን ኃጢአት ስትሰራ ታፈርሳለች በእኔ ላይ ያለው ኃጢአት ይፈርሳል እኔ አደለም ፈርሰው ኃጢአቱ ነው የሚፈርሰው ኦኬ ስለዚህ አፍርሳ ትሰራናለች ነው እኮ ብሎ ያለው ዲያቆኑ እና ከኃጢአት ኃጢአት በእኛ ኃጢአት አላለም። ኃጢአትን አፍርሳ ትሰራናለች አይደለም ያለው እራሱን። አንተ አሁን እናንተን አሁን ሳሚን ሳሚን እራሱ አፍርሳ ነው የምትሰራው። ኢየሱስ ክርስቶስ ለእኛ የኤዳ ደብዳቤያችን ቀደደች። ስለ ደብዳቤ መቀደድ እንትን አላየሁም። ደግሞ ኤዳ ደብዳቤ ቀደደ ምናምን ነገር ብሎ የሚለውን ነገር እሱን እሷ አይደለም የምታስገባው። እኔ አሁን ያልኩህ ማርያም አንተን አፍርሳ ተሰራሃለች። ቤት ስለ አዋልከኝ ከምንድን በኃጢአት ታፈርሳለች? በመጀመሪያ ይህ ማለት ኃጢአትን እንድትሰራ ታነሳሳኛለች እያልክ ነው አደለም? አላልኩም አባት። ይህምንታዲያ ምን ማለ ከአፍርሳ ትሰራናለች ብሎ ማለት ምን ማለት ነው? ለኃጢአተኛው ከኃጢአት ጎሱ ላይ ያለው ኃጢአት አፍርሳ ወደ እግዚአብሔር መንገድ ትመራለች ነው የምታፈርሰው ኃጢአቱን ነው ማለት ነው። የኃጢአት ግንብ ካለ ይፈርሳል። ወደ እግዚአብሔር መንገድ ትመርሃለች። የቅድስት ናት ኢየሱስ እናት ናት። ኦኬ። ዲያቆኑ ግን ያለው የኃጢአትን ግንብ አፍርሳ እኛን ትሰራናለች ሳይሆን ያለው እኛኑ ራሱ አፍርሳ ትሰራናለች ነው ያለው። አሁን እዚህ ጋር ማለት ነው። አንድ አንድ ዲያቆኑ ተሳስቷል ማለት ነው ሲናገር። እንዴ ሰው አደለ እንዴ? ቃላት ተሳስቷል። ቃላት የሚል ከኃጢያት ግን በሚል ቃላትን አላወጣውም። እሱ ባለማውጣቱ ስብከት ላይ ቃላት ሊያመልጥ ይችላል። በማናችን ላይ አለ። ስለዚህ ኦኬ ዲያቆን ሄኖክ ኃይሌ ተሳስቷል እያለ ነው ወንድማችን። ቃላት ያመልጣሉ። የት ነው የሚያመልጡት? እንዴት ነው የሚያመልጡት? ማለት በቃ አልፎታላ እንደ ስትሰብክ እኮ። ስለዚህ በቃ ባጭሩ ተሳስቷል ላልከን እኮ በቃ ተሳስቷል ማለት ነው። ያቺ ቃል ተሳስቷል፣ እዛች ቃል ጋር ቀረስቷል። ይኸውልህ እዛ ቃል ቀረስቷል። የረሳው ቃል ከኃጢአት ግንባፍርሳ ወደ እግዚአብሔር መንገድ ትመራናለች፣ ትሰራናለች ነው መምራት ደግሞ መገንባት ነው። እንደዚህ ነበር ማለት የፈለገው ማለት ነው። አሁን አሁን አንተ እንዳልከው የኃጢአትን ግንብ አፍርሳ ፍርሳ ትሰራናለች ብሎ ለማለት ፈልጎ የኃጢአትን ብሎ የሚለውን ረሳውና አፍርሳ ትሰራናለች ብሎ የሚለውን አለ ነው እያልከን ያለው ምን አስቦ እንደነበር እኔ ማቆስ ጉዳይ የለም። እኔ ግን እያልኩ እሱ ያሰበውን በምን አውቃለሁ? እሱ ያላሰበውን አንተ አስበህ ለምንድ ነው አዲስ አረፍተ ነገር እምጨምረው? እኛንም እኮ ግራ አጋባህን፣ እሱም ግራ አጋባህን፣ አንተም ግራ አጋባህን። ምክንያቱም እሱ እሱ ማለት የነበረበት እሱ ያለውን አለ ቀጥታ ማለት ነው። አፍርሳት ሰራናለች ብሎ ሲል የእኔ ሕይወት ላይ ነው ያለው። እንኳን ማማለድ ቀርቶ አይደለም እኔን ራሱ አፍርሳት ሰራናለች ነው ብሎ ያለው። ይሄ ማለት በእኔ ላይ በስጋዬ በነፍስ በመንፈሴ ላይ ስልጣን አላት እያለ ነው የእሱ ንግግር፣ እንደተረዳ ማለት ነው። አንተም ራሱ እንደተሳሳተ እኮ ገብተዋል። አንተ ደግሞ አሁን ደግሞ መጣህና ሌላ ደግሞ ግራ ልታጋባን ማለት ነው። ምን አልከን? አይ ቃላቱን ተሳስቷል አልከን። መባል የነበረበት የኃጢአትን ግንብ አፍርሳ እኛን ግን ትሰራናለች ነበር መባል ያለበት ብለህ ስትል፣ እንዴ ይህንን ሀሳብ እሱ ነው ያሰበው ወይስ አንተ የእሱን ሀሳብ ላይ የራስን ሀሳብ ጨምረህ ነው እያወራህን ያለኸው ብዬስል የእሱ ሀሳብ አይደለም። ታዲያ የእሱ ሀሳብ ከሆነ የልቡን ታውቃለህ ማለት ነው። የእሱን ሀሳብ እኔ አላውቅም እኮ ነው የእሱን ሀሳብ እኔ አላውቅም እያልኩ ያለው ከኃጢአት ግንብ አፍርሳ ወደ እግዚአብሔር ይህ ታምጥተን አንተ ከኃጢአት ግንብ ብሎ የሚለውን አንተን የጨመርከው በቃ፣ እሱ ለራሱ ጠይቀው። እኔ ግን እሱ በእንደዛ አለማለፍ ስጠይቀዋለ። አሁን እሱን አላገኝ አንተን ጠይቃለሁ። የኃጢአት ግንብ ብሎ የሚለውን አንተን የጨመርከው በቃ፣ እሱ ተሳስቶ ይሆናል ቃላት ላይ እሱን ተው በቃ ተሳስቶ በቃ ተው። ሳሚ ሳሚ ተው በቃ እሱ እንዲያቆን ነው ነው ድሮም እንደተሳሳተ ነው። ዝም ብሎ በየፌርማው ነው ታው ሲሳሳት የሚኖረው። እውነትህን ነው። አሁን እኔም ጠይቀው፣ የኀጢአት ግንብ ብሎ የሚለውን የጨመርከው አንተ ነህ አይደል? ማርያም የኀጢአት ግንብ ታፈርሳለች። አንተ ራስ የኀጢአት ግንብ ታፈርሳለች። እኔ ጠየቅኩ። አንተ እኔ ምናም ነገር መባባል የለብንም። አረስታችን ስለማርያም ስለማርያም የኀጢአት ግንብ ታፈርሳለች የኃጢአት ግንቢ ታፈርሳለች። እሺ ማርያም እኔ ኃጢአት ግንብ ኖ ኖ ነው የኃጢአት ግንብ ታፈርሳለች። ሆይ አንተ ደረቅ መልስ እኮ አይሰጥም አብራርቶ ለምን ደረቅ መልስ መሰጥ፣ ቀጥታ ያልከኝን የኃጢአት ግንብ ታፈርሳለች ብለህ ዲያቆን ሄኖክ ሃይሌ የሚያላለውን እኛ የሚያላለውን አንተ ራስ ፈጥርሃል። ኦኬ፣ ስለዚህ ምንድን ነው የኃጢአትን ግንብ ታፈርሳለች ማርያም ኃጢአተኛው ወደ እግዚአብሔር መንግስት ትመራለች እኮ የኃጢአትን ግንብ አፍርሳ አደል ኃጢአተኛውን ወደ እግዚአብሔር የምትመልሰው? ወይስ የኃጢአት ግንብ እንደተቆለለ ነው ኃጢአተኛውን የምትመልሰው? ኃጢአት ግንብ እንዴት ነው የሚፈርሰው? አንተ እኮ በእግዚአብሔር ቃል አንተ ነው ያልከን፣ አንተ ነው ያልከን በምንድን ነው የምታፈርሰው? በምን ነው የምታፈርሰው የኃጢአትን ግንብ ማርያም? እሺ ንገር። እሺ እኔ ኃጢአት መንገድ የኃጢአት መንገድ ተከትዬ ይሄድኩ ካለውኝ ወደ እግዚአብሔር መንግስት እመለስ ዘንድ በምልጃዋና በጸሎታ ታገዘኝና ወደ እግዚአብሔር ፊት ታቀርባኛለች። ቢያንስ ማንን አፍርሳ እኔ እኮ እኔ ወደ ልቦና እንድመለስና የኃጢአት ማንን አፍርሳ በመጀመር አንተን ለመመለስ የሆነ መፍረስ ያለበት ነገር አለ አይደል? መፍረስ ያለበት አዎ ነገር አለ አይደል? የኃጢአት እንድትተው ነው። እኔ እኮ ነው ምተው ኃጢአቱ የኃጢአት እንድትተው ኃጢአቱን እንድትተው ኃጢአቱን ከአንተ ህይወት ላይ ኃጢአቱን የሚያፈርሰው ማን ነው? ኃጢአት ማገዛ ኃጢአት ራሴ ነው የምመለሰው፣ በጸሎትና በራስ ከተመለስክ፣ ማርያም እጁ አየለባትም ማለት ነው። ታማልደኛለች፣ ታግዘኛለች፣ አፍርሳ ትሰራለች የተባለው ምኑ ነው ታዲያ? ወደዛ መንገድ እንዲል ትረዳኛለች፣ ትመራኛለች። አንተ የኃጢአትን ግንብ አፍርሶ ነው ማለት የነበረበት ብለን አላ አሁን ካልክ በኋላ የኃጢአት ግንብ በምንድን ነው የሚፈርሰው? በማርያም ነው ወይስ በምንድን ነው ብዬህ ስለ ዝም አልክ። የኃጢአት ግንብ በምንድን ነው የሚፈርሰው? በማን ነው የሚፈርሰው? በእኔ እሷ ተማልደኛለች ትለምንልኛለች። እኔ ደግሞ ከዚያ ኃጢአት መንገድ ተመልሼ ወደ እግዚአብሔር ፊት እቀርባለሁ። የኃጢአትህን ግንብ ማነው አፍርሶልህ? እንዲህ መራችኝ፣ በጸሎት በምልጇ አስታግዘኝ። ከዚያ አንድ ካልሆነ ለሌሎች ሰዎች እድል እንሰጣለን። የኃጢአትህን ግንብ ራስህን፣ የኃጢአት ግንብ ነበር ማለት ያለበት ዲያቆን ሄኖክ ሃይሌ ትሳስታል ብሏል። የኃጢአት ግንብን ነው የምታፈርሰው፣ ከዛ እኛን ትመልሰናለች ነው ያልከው። አሁን የኃጢአት ግንብህ ምንድን ነው? በማን ነው የሚፈርሰው? በምንድን ነው የምታፈርሰው ነው ብዬ እየጠይኩ ያለሁትኝ። ካልሆነ ያው ዙሪያ ጥምጥም እየሄድክ ነው። ሚዩት አድርገህ ወይ ትማራለህ ወይ ዙሪያ ጥምጥም የምታፈርሰው የኃጢአትን ግንብ እኔ ከኃጢአት ወደ እግዚአብሔር መንግስት እንድመለስ የተጠየቀውን መልስ አንተ እንድትመለስ መፍረስ ያለበት ነገር አለ። በመጀመሪያ አንተ እንድትመለስ ምንድን ነው የሚፈርሰው? ማን ያፈረሰል? እሱም በእሱ ኃጢአት ኃጢአትህን ማን ያፈረሰልህ? የኃጢአትችው ወደ እግዚአብሔር ስመጣ እግዚአብሔር ይቅር ይለኛል፣ እሷ ታማልደኛለች። ኃጢአትህን ማን ያፈረሰልህ? እግዚአብሔር፣ እግዚአብሔር። ስለዚህ ማርያም እጇ አየለበትም። በል እስኪ አለበት፣ ታማልዳለች አለበት። ከዛ መንገድ የተጠየቀው መልስ ማርያም እጇ የለበትም። ዝም ብዬ ለሞራል ብዬ ነው የኃጢአትን ግንብ ብዬ አልኩት ብለህ በል። እንዴት? ለምን? እሺ ማርያም ኃጢአትን ማፍረስ ትችላለች? ወደ እግዚአብሔር መንገድ ትመራለች። የተጠየቀውን መለስ ማርያም ኃጢአትም ማፍረስ ትችላለች። ኃጢአት ማፍረስ አዎ፣ ኦኬ ትችላለች። አዎ ብልሃል። ኦኬ፣ በምን ደሞ እምታፈርሰው ማርያም ኃጢአትን? ከዛ መንገዱ ወደ እግዚአብሔር መንገድ። በምን እምታፈርሰው እሷ? ኃጢአት መስራት እንዳቁም ስታደርገኝ። ኦኬ ኃጢአት መስራት እንድታቁም የምታደርግ በምኗ ነው? በምልጃዋ፣ በምልመነዋ፣ በምልጃዋ በእኔ ላይ ያለ የኩፉ ሰይጣን አሰራር ከእኔ እንድርቅ በምልጇ ትረዳኛለች። ትረዳኛለች አይደለም፣ ታፈርስልኛለች ብለሀል እኮ። ስትረዳይ እኮ ነው የሚፈርሰው አባቴ። እሷ ትረዳሃለች። አዎ፣ በምልጇ ትረዳኛለች። ወደ እግዚአብሔር መንግስት እንዲቀርብ ታደርገኛለች። እግዚአብሔር ደግሞ ይምረኛል፣ ይቅር ይልኛል። ስለዚህ ኃጢአትን ያፈረሰው እግዚአብሔር ነው አይደል ማርያም ወደዛ ስትመራኝ የኃጢአት መስራት ኃጢአትን ያፈረሰው እግዚአብሔር ነው አይደል? ኃጢአትን ያፈረሰው ማለት ነው። ማነው ኃጢአትን ያፈረሰው አንተ ነው ወይስ ማርያም ነች ወይስ እግዚአብሔር ነው? በዛ ኃጢአት መንገድ በምን የተጠየቀው መልስ አንተ ወየተጠይቀው መልስ ያልተጠይቀውን አታውራ። የመጨረሻ ቻንስ፣ የመጨረሻ እድል። የተጠይቀው መልስ ኃጢአትን ያፈረስከው አንተ ነው ወይስ ማርያም ናት ወይስ እግዚአብሔር ነው? እግዚአብሔር እግዚአብሔር። ስለዚህ የማርያም እጅ የለበትም በል። እሺ አለበት። ድምፅን ከፍ አርገና የማርያም እጅ የለበትም በል። አለበት። እሺ ኃጢአትን ያፈረሰው ማርያም ነች ወይስ እግዚአብሔር ነው? እግዚአብሔር ነው። እሺ፣ ማርያም እና እግዚአብሔር ተረዳርተው ነው ያፈረሱት ወይስ እግዚአብሔር ብቻ ያፈረሰው? እግዚአብሔር ነው ያፈረሰው። ማርያም እጇ የለበትም በል። አለበት። እንዴ፣ ስሙ ወንድሞች፣ እናቶች ስሙ እንዴት ነው ያለበት? ብለህ ነው የምጠይቅ። እግዚአብሔር ብቻውን ነው ኃጢአቴን ያፈረሰው። እሺ ማርያምና እግዚአብሔር ተረዳድተው ነው ስለ? አይደለም እግዚአብሔር ብቻውን አርግና እዚሁ አርግ። ያለ በቃ እንደ ያዕቆብ ያዕቆብ ነገሩ ትምህርት መሆኑ ቀረና አቤት አቤት፣ ሰላም ነው። እግዚአብሔር ይመስገን አለን አለን። አወራረህ አስቆይ ነው የሳኩት። እሺ፣ ምን እዚህ የሚወራው ነገር እኮ ሙሉ ሆድ የሚያፈርስ ነው እንዳልከው፣ ዝም ብሎ አስተውሎ ለሰማሰው፣ ቪዲዮን ሰምተዋል? ቪዲዮን አልሰማሁትም። እሺ፣ ማርያም አፍርሳ ትሰራለች ይላል ዲያቆን ሄኖክ ሃይሌ። ኦኬ፣ በምን መልኩ አሁን በምን መልኩ ነው እሱ የተረዳው፣ ቀጥታ እንትም ከመያዛችን በፊት በምን መልኩ ነው የተረዳው የሚለውን ነገር እንኳን ማማለድ አይደለም አፍርሳ ትሰራለች አለ እኮ። በምን መልኩ አማልዳ ነው አፍርሳ የምትሰራ ወይስ ደግሞ እንደ ፈጣሪ? እኔ አላቅም እኔ አላቅም እኮ እንኳን ማማለድ ቀርቶ አይደለም ራሱ ማማለድ ብሎ የሚለውን ማርያም ታማልዳለች፣ ቅዱሳን ያማልዳሉ፣ አያማልድም ብሎ የሚለው ቃል ራሱ የሚያናድደው ራሱ አርስቱ መጣ ለቅዱሳን ለእመቤታችን አለ። ለማርያም እንኳን ማማለድ አይደለም አፍርሳት ሰራናለች አለ። አይ ቪዲዮን ምናልባት ሙሉ ላየኸው ሊሆን ይችላል። እኔም አላየሁትም በእርግጥ ግን፣ አሁን እሱ ካለበት አንጻር እኔ አሁን ሊል ይችላል ብዬ የማስበው አሁን፣ በማማለድ ደረጃ ከሆነ ኦቪየስሊ ምንም ጥያቄ የለውም። አማልዳ ልትሰራ ትችላለች። ግን ቀጥታ አማልዳ መስራት ማለት አፍርሳው መስራት ማለት ነው እንዴ? ብራዘር ያስጨርሰኝ ና ትታወራለክ። በማማለድ ደረጃ አፍርሳ ትሰራለች የሚለው ኮንቴክስት ከሆነ ያው ኦብዌስሊ ምንም ጥያቄ የለውም፣ ያስኬዳል። ግን እንደ ፈጣሪ ሆና የፈጣሪን ስራ ሰርታ አፍርሳ ትሰራለች የሚለው ከሆነ ይሄ አያስማማኝም ማለት ነው እሱም እንደዚህ እሺ በምልጃ ከሆነ ግን ትስማማበታለህ፣ አንተ ማለት ነው። ምንም ጥያቄ የለው። በመሰረታዊ ሀሳብ ማርያም ታማልዳለች ኒ ርሱ አሁን ይሄ ርእሱ ነው። አዎ አዎ። እንዴት አደ ርእሱ ትሰራናለች ብሎ የሚለው ምልጃ ነው ብለህ እስካልክ ድረስ አፍርሳ የምትሰራ ማርያም አለችን ብሎ የሚል ነው ጥያቄያችን። ስለዚህ የአፍርሶ መስራት ማለት ምልጃ ነው ብላችሁ አንተ ከተረጎም፣ ዲያቆን ሄኖክ ከአምሌም እዛ ከምልጃ ጋር አገናኝቶ ተናግሮታል። ስለዚህ ስለ ምልጃ ነው ማለት ነው። ስለዚህ በመሰረታዊ ሀሳብ ማርያም ታማልዳለች፣ ምንም ጥያቄ የለም። አዎ አሁን ታማልዳለች አይደል? በሰማያት አዎ፣ ማለት ጸሎት ትጸልይልሃለች አይደል? ማማለድ ማለት ማማለድ ማለት መጀመሪያ

ማለት ነው። ማማለድ ማለት ማለት ነው። ስለዚህ ከጌታ ጋር ማማለድ ማለት ማስታረቅ ማለት ነው። ከጌታ ጋር አዎ፣ ማማለድ ማለት ማስታረቅ መለመን ማለት ነው። ኦኬ ቴንክ ዩ። እሺ ስለዚህ ማርያም አሁን ለምና ነው የምታስታርቀው? ለምና ነው የምታማልደው? ወይስ ሳት ለምን ነው የምታስታርቀው? ለምና ከጌታ ጋር ለምና ለምና ስለ አንተ ለምናለህ ማለት ነው። ስለዚህ ጸሎት ታቀርባለች ማለት ነው። በሰማያት ያቄ አሁን አንተ ለምናልህ ታውቃለች። በሰማያት ለምናልህ ታውቃለች ማለት አሁን እባክ ጌታ ሆይ ልመና ማለት እባክ ጌታ ሆይ፣ ሄኖክ የሚባል አንድ ኢትዮጵያዊ ወጣት አለ፣ እኔን በጣም ይወደኛል፤ እሱ በእኔ በኩል ወደ አንተ እንድጠይቅለት ጠይቆኛል እና ይቅር እንድትለው ለምንሃለው ብላ ትለዋለች አይደል ጌታ ኦኬ አንተ ነግርሃት ነው ይህንን ነገር እሷ ለጌታ የምታሳስበው ወይ ሳተ ነግርሃት የልብ ስለምታውቅ ነው የልብም ታውቃለች እንደገናም ደግሞ ወይ ለምኛትም ጌታን ለምና ልጇን ለምና እኔ እንዲደረግ ታደርጋለች የልብን ታውቃለች። የልብን ካወቀች እንግዲህ አምላክ ናት ማለት ነው። ወንድሞቼ እዚህ ያላችሁ ሌላ ጥያቄ ውስጥ ትገባለህ። ልብና ኩላሊትን የሚያውቅ ማን ነው? ልብና ኩላሊትን አውቃለሁ ብሎ ያለው ማነው? ቆይ አንድ የአዳምጠኛ ልብና ኩላሊትን አውቃለሁ ብሎ ያለው ማን ነው ንገረኝ። ልብና ኩላሊትን የሚመረምረውም የሚያውቀውም ፈጣሪ እየሱስ ክርስቶስ ብቻ። ማርያምም የልብን ታውቃለች ማርያምም የልብን ታውቃለች፣ መደዳት ታርጓ ይሄን ይህን በመደዳት ታርጓ ስታወራ ማርያምም የልብን ታውቃለች፣ እግዚአብሔርም የልብን ያውቃል። ነገርኩ ስለምናት ግን ስለምና ልመናው ጋር ልመና ግን ለምነህ ነግርሃት ነው። ሳትለምናት ግን አድምጠኝ ነው ነው፣ ሳትለምናት ጥያቄ ሳትጠይቃት የልቤን ታውቃለች። ይህ ማለት በልበ ምን መረብሽ ካልፈለክ እንደማመጥና እናውራ እንደማመጥና እናውራ የልብን ታውቃልች በለኛል አይደል እኩል አታውራ ጠያቄውመላሽእኩል አታውራ እኩል አታውራ ሄኖክ ይሺ ቅድም እንደተደማመጠው እየተደማመጠን እኔም ሳውራ አንተ መደረብ የለብህም አንተ ስታወራ እኔም መደረብ የለብኝም ህዝቡ ጥንቃቄ እንዲሰማ ማለት ነው እግዚአብሔር የልብን ያውቃል። ማርያምም የልብን ታውቃለች። ምክንያቱም የልቤን አውቃ ሁሉ ሳልነግራት ሳልጠይቃት ሳልጸልይል ሳልላት በእግዚአብሔር ፊት ታሳስብልኛለች ብለኛል። ስለዚህ ማርያም የልብን ካወቀች ልብ በሉ እዚህ ወንድሞች የልብን አውቃለሁ ብሎ ያለ ልብና ኩላሊትን የሚያውቅ እግዚአብሔር ብቻ ነው። ለዚህ ነው የኦርቶዶክሷ ማርያም እግዚአብሔር ናት ብለን የምንላቸው ወንድሞች እናቶች። ስለዚህ ምንድን ነው? ልብ አውቃናት ብሎ ካሉ ኦርቶዶክሳን ይላሉ። ልብ አውቃናት ይላሉ። ልብ አውቃናት ይላሉ። ማን ነው የሰው ልብ እኮ ማን ያውቃል ነው የሚለው በትንቢተ ኤርሚያስ መጽሐፍ ምዕራፍ 17 ላይ ማንም ማያውቀው ማምላክ ብቻ ነው የሚያውቀው። አሁን እኔ ምን እያሰብኩ እንዳለው ማን ያውቃል? እዚህ ውስጥ ዳግም ዳኒ አሁን ብሎ እንደዚህ ፊቱ ፍክት ብሎ ተቀምጧል። ተንኮል ያስብ መልካም ነገር ያስብ ማን ነው የሚያውቀው ዳኒ አታዩም ትንሽ ቀንድ ቁ ጨምደድ ብላ ላይ ገር ጣርጎታለ ቀርጎታል፣ ውስጡ ፈቃ ብሏል ምናም ነገር በለ ልንል አንችልም። እግዚአብሔር ብቻ ነው የሰው ልብ የሚያውቅ። ለዚህ ነው የሰው ልብ ማን ያውቀዋል ብሎ ያለው ማለት ነው ጌታ። ታዲያ ምን አሉ ኦርቶዶክስ ኦርቶዶክሳውያን ማርያም የሰው ልብ አዋቂ ነች እያሉ። የሰው ልብ አዋቂ ናት ከተባለ ምን ማለት ነው? ልብኮ ማለት የሰው ሁለንተናኮ ማለት ነው። ልብን ካወቀች ሰውን ማንነቱን ታውቃለች ማለት ነው። ይሄ ማለት እግዚአብሔር ናት ማለት ነው። አታስጨርሱ። ለምንድን ነው ይሄው እና እኔ ሐሳብ ነው እየሰጠሁ ያለሁትኝ። ተናገር በዚህ ሐሳብ ላይ አይ አይደለም እኮ ይኸውልህ፣ አንደኛ ልንወያይ ከገባን ድረስ የሆነ ሰርክል ውስጥ እንድገባለን። አታድርገኝ ራስህን የገባው እኔ ምኑ እና ለምን እግዚአብሔርም የልብን ያውቃል፣ እሷም የልብን ታውቃለች ብለህ ካልክ አንድ ሆነዋል ማለት ነው። ማን ሰው የማያውቀውን እሷ እኮ ሰው ናት። ሰው የማያውቀውን ነገር ታውቃለች ብለህ ካልክ እግዚአብሔር ማን ያውቀዋል እኮ አለ። የሰው ልብ ማን ያውቀዋል አለ። አንተ ግን ማርያም ልቤን ታውቃለች ትለኛለህ። ማርያም ሰው ናት እኮ እንዴት? ጠያቂው መላሹም አንተ ትሆናለህ። በእናትህ ያው አውሩ፣ ከዳንዬ ጋር ወንድምነት አውሩ። ወሳኝ ጥያቄ እኮ እኔ ጠየቀ መድፈኛው አንተ ያልከው አንተ አደለ ያልከው፣ ላልከው ነገር ማስረጃ ነው የጠየቅከ ከምን አንጻር ነው ያልኩት ብለው እኮ አልጠየቀኝም። ራሱ አብራለ በፈለግከው አንጻር ማርያም የልብ አዋቂ መሆኗን ማስረጃ ስጠን። ችግር የለም እንቀበላለን። ቢያንስ አንተ ስማ እስኪ ልክ ከምን አንጻር ነው እንደዚህ ያልኩት? የለመንኳትን ታውቃለች አይደል? የልቤን የለመንኳትን ታውቃለች። እንደ ፈጣሪ ሆነ አይደለም? ቆይ አስጨርሰኛል። እንደ ፈጣሪ ሆነ አይደለም ማለት አታውቅም ስትባል፣ እኮ ማስረጃ ነው ማሳየት ያለበት ያልከውን ነገር እንድናምን በማስረጃ አውራ ታውቃለህ። አሳወቀና ማስረጃ ስጠኝ የልብ እንደምታውቅ የምትሰማውን ነገር በመረጃ ብታደረገው እናምናለን። ካለዛ ግን የምታውረው ነገር ተረት ነው ማለት ነው። ማስረጃ እኔ የለመንኳትን ስላደረገችልኝ ለእኔ ማስረጃ ነው። ለአንተ ላይሆን ይችላል። አዎ ለእኛ ግን የእግዚአብሔር ቃል ነው ማስረጃ። እሺ እኔ ደግሞ ላውራ እንዴ? የእግዚአብሔር ቃል ከሌለ ልንረዳ አንችልም ብራዘር። ስለዚህ ማስወጣት ፈልጋችኋል? ማስወጣት ይችላል። በቃ ታዲያ ከዚህ ውጭ ምንም እንትን የለውም እኮ እኮ የለኝም በላ። መጽሐፍ ቅዱስ ማስረጃ የለም ምናምን ነገር እ የሚያስብል ነገር የለም። ሲጀምር ጠይቀኸው ካለ እንስማ። መድፈኛው ያለው ሰው እኮ ያወራል። ይኸው አሁን እኛ እንድንሰማ ማስረጃ ይዘህ አውራ። ወንድምነት ቢያወራ ስለ እግዚአብሔር ቢናገር ጥቅስ እየጠቀሰ መረጃ፣ ማስረጃ ከሌለ ግን በቃ ተረት ነው የምናወራው ማለት ነው። እሱ ደግሞ የልጆች ክፍለ ጊዜ አይደለም። አሁን የያዝ ነው። የቅዳሜ ቅዳሜ ነበር ድሮ በእኛ ሰዓት የልጆች ክፍለ ጊዜ ነበር። አባባ ተስፋዬ ይመጣሉ፣ ደስ ያላቸውን ታሪክ ይነግሩን ነበር። የልብን ታውቃለች ያልኩበት ምክንያት ያው እሱኑ ጥያቄ ስለሆነ ማለት ያንተ ጥያቄ የእርሜ ጥያቄ ሱ ስለሆነ የልብን ታውቃለች ያልኩበት ምክንያት ምንድን ነው? እኔ የነገርኳትን የልቤን ታውቃለች ታቃለች፣ ነው ሌላ ትርጉም የለውም። እንደ ፈጣሪ ሆና ሳይሆን እንደ ፈጣሪ የልብን እና ኩላሊት የምትመረምር ያልከኝ፣ ነግሬያት ሳይሆን ነግሬያት ነው የሚለው፣ ነግሬያት ሳይሆን ሳልነግራትም ሳልጠይቃትም የልቤን ታውቃለች ነው ያልከው። በደንብ ለብሰማ። ሳልነግራት ነግራት የሚባል ነገር ውስጥ አልገባንም። እናንተ ሲጀምር ገብተናል እኮ። የጠየኩህን አውቀው እንዴ? የጠየኩህን አውቀው እኔ ነኝ። ስለዚህ ነግረሃት ነው የምታውቀው፣ ወይ ነግረሃት ነው የምታውቀው ነው ይ ወይ ነው? አይ ሳልነግራትም የልቤን ታውቃለች ነው። እኔ ሳልነግራት የሚባል ነገር እሷ ፈጣሪ ሆነች ማለት እኮ ነው። አንድ ፖይንት አስተለከዋል። ነግረሃት የምትሰማ ማርያም ካለች እሺ፣ አሳየን ከመጽሐፍ ቅዱስ ማስረጃ ስ ምንሁን የእናንተን ችግር ስትነግሯት ማርያም ትሰማችኋለች፣ በአብቀኝ ሆና የእናንተን ጸውትና ልመና ትቀበላለች የሚል መጽሐፍ ቅዱስ የማስረጃ ስ ስ ልስ ችግር የለው